ውድ ሀገሬ ልጆች እባካችሁ ራሳችሁን ጠብቁ። ይህንም ቪዲዮ ሼር አድርጉት። ኢጃዛ ቤት ብዙ ጊዜ ከመቀመጥ ስራ ከማጣት ከመደበር ከብቸኝነት የተነሳ በማታቆደላላ ብድግ ብላችሁ ስራ ትሄዳላችሁ። ስራ ስትሄዱ እንደዚህ ህይወትን ማጣት ህይወትን መቅጠፍ አለ። ምን እንደሚያጋጥመን አናውቅም። ውድ ሀገሬ ልጆች እባካችሁ ራሳችሁን ጠብቁ። ለራሳችሁ ያላችሁት ራሳችሁ ናችሁ። እህታችን በጣም ነው የምታሳዝነው። ያልፍልኛል ሰርቼ እቀየራለሁ ቤተሰቦቼንም እቀይራለሁ ብላ እንዲሁ ማንኛውም ኢትዮጵያዊ ከሀገሯ ወጣች። ግን ያጋጠማት ነገር ደግሞ በጣም የሚያሳዝን ነው። በአሰሪዎቿ ተደፍራ ነው የሞተችው። በአሰቃቂ ሁኔታ ነው የሞተችው። ውድ ሀገሬ ልጆች እባካችሁ ራሳችሁን ጠብቁ፣ ራሳችሁን ጠብቁ። ይህንን ቪዲዮ ሼር አድርጉ። ለሚመለከታቸው የመዳም ቅመሞች ሼር አድርጉላቸው። ብድግ ብለው ከመደበር ከመጨነቅ የተነሳ የጃዛ ቤት ረጅም ጊዜ ከመቀመጥ የተነሳ ብድግ ብለው በደላላ ስራ ሲመጣላቸው ይሄዳሉ እና ይህን ቪዲዮ ሼር አድርጉት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመሪየም ዩቲዩብ ቤተሰቦች ሰላም፣ ጤና፣ ፍቅር በያላችሁበት ተመኘውላችሁ። ውድና የተከበራችሁ የቻናል ቤተሰቦች ይህንን ቪዲዮ ላይክ ሸር በማድረግ ጀምሩት። ዛሬ ይዤላችሁ የመጣሁት ቪዲዮ በጣም የሚያሳዝን ነው። እችህታችን እንግዲህ ህይወቷ በዚህ መልኩ በአሰቃቂ ሁኔታ አልፏል። እባካችሁ ራሳችሁን ጠብቁ። ኢጃዛ ቤት ብዙ ጊዜ ከመቀመጥ ስራ ከመፍታት ስራ ከማጣት ድብር ውስጥ ከመግባት ኢጃዛ ቤት ስትቀመጡ ጓደኛም ያገላችኋል ቤተሰብ ም እሷ ስራ አትሰራም ዝም ብላ መቀመጡ ነው ይሏችኋል። ምክንያቱም ቤተሰብ አይረዳም። እዚህ ቦታ ላይ ስራ ቶሎ እንደማይገኝ አያቁም፣ አይረዱም። ስራ ያለ ብር የሚታፈስ ነው የሚመስላቸውና አይረዱም። ያን ያንን ነገር ውስጥ ደግሞ ያንን ነገር እኛ ካለ እኛ ደግሞ ያን ያንን ነገር አምነን አለመቀበላችን ቶሎ ብለን ስራ እንድንገባ ባገኘ ነው። በደላላም ሆነ በምንም ሆነ ቶሎ ስራ መግባት እንፈልጋለን። ቶሎ ወደ ስራ የመግባት ያንን ጭንቀቱን ቤተሰብ ማግለሉን፣ ጓደኛ ማግለሉን፣ እጃዛ ቤት መቀመጡን፣ ድብርቱን ያንን ለመርሳት ቶሎ ስራ መግባት እንፈልጋለን እና በዛን ሰዓት በማናቀው ደላላ ስራ እንገባለን። ስራ ስንገባ ደግሞ እባካችሁ ተዉ እህቶች፣ የራሳችሁን ጠብቁ ለራሳቸው ያላቸው ተራሳቸው ናቸው። ማንም የለም። ብድግ ብላችሁ ስራ አትሄዱ እህቶች፣ የራሳቸውን ጠብቁ። እንደዚህ ህይወትንም ማጣት አለ። እጅ አሁን እህታችን እንደ ማንኛውም ኢትዮጵያ ያልፈልኛል፣ ሰርቼ እቀይራለሁ፣ ቤተሰቦቼንም እቀይራለሁ ብላ ወጣች። ግን ህይወቷን በዚህ በአሰቃቂ ሁኔታ ህይወቷን አጥታለች። እና ይህንን ቪዲዮ ሼር እያደረጋችሁ ብዙ እህቶች አሉ እጃዛ ቤት የተቀመጡ ስራ አጥተው ስራ እያፈላለጉ በምን ስራ ባገኘን እያሉ በጣም የሚለፉ በጣም የሚፈልጉ እህቶች አሉ እና በደላላ ስራ መጥቶላቸው እንዳይሄዱ ከሄዱም ደግሞ እባካችሁ እንደው ባካችሁ በደላላ ስራ ሲሄዱ ሂዳችሁ ቼክ አድርጉ ደላላው ደላላውን እንዲ የደላላ መታወቂያ ለምን አትቀበሉ ሀቂቃ ማለት ነው የደላላ የመኖሪያ ፍቃድ ተቀበሉት ዝም ብላችሁ አትሄዱ። ህይወት እኮ ነው። በህይወታችሁ ላይ በቃ እኔ እንጃ። በህይወታችሁ ላይ ለምንድን ነው የምትቀልዱት? አትሄዱ በቃ በደላላ ብድግ ብላችሁ። አሁንማ የሆነ ፋሽን አንጥተዋለ። ምንድን ነው እሱም? ወደ ሀገሬ ልጆች ይህን ቪዲዮ ሸር አድርጉት። በደላላ መጥቶ ስራ ስትገቡ የሚያደርሷቸውም ራሳቸው በገዛ ታክሳቸው ነው። የደላላም ደግሞ መጀመሪያ ክፍላችሁን የምትሄዱት ከዛ እንደገና ደግሞ እናንተ በምትፈልጉት እንኳን ምሽዋር አይደለም የምትሄዱት፣ እናንተ በምትፈልጉት ካር ሊፍት አይደለም የምትሄዱት፣ ራሳቸው ናቸው የሚያደርሷችሁ። ያ ማለት ቦታው እንድታወቅባቸው አይፈልጉም ማለት ነው። ውድ ሀገሬ ልጆች ታው ራሳችሁን ጠብቁ፣ ራሳችሁን ጠብቁ። እናንተ መጠንቀቅ አለባችሁ፣ ራሳችሁን መጠበቅ አለባችሁ። እኔ በጣም ነው ያሳዘነችኝ ይህቺ ልጅ በቃ እንደዚህ አይነት እኔ እንጃ ስደት ነይ ወጥቶ ከመቅረት፣ አላህ ሱብሃነ ወተዓላ ይጠብቀን። ይህን ቪዲዮ ሼር አድርጉት። ብድግ ብላችሁ ስራ አገኘን ብላችሁ በደስታ ሰርተን እንለወጣለን፣ ሰርተን እንቀየራለን፣ አልሐምዱሊላ ስራ መጣልኝ ስራ አገኘ ብላችሁ ስትሄዱ እዛ የሚገጥማችሁ ሌላ ግቢዳ ነገር ነው፣ ሌላ ጦርነት ነው፣ ሌላ ያላሰባችሁት ያላቀዳችሁት ተዚ ያላላችሁ ነገር ነው የሚገጥማችሁ። ና ውድ ሀገሬ ልጆች ራሳችሁን ጠብቁ። ስራ ከሚሄዳችሁ በፊት ስራ በማን ነው የመጣው? የት ነው አካባቢውን? ደላላው ማን ነው ብላችሁ ጠይቁ፣ አጣሩ። ደላላውን ደግሞ መታወቂያውን ተቀበሉት። መታወቂያውን ተቀበሉት ደላላውን ከዛ ተቀብላችሁ ደግሞ ስልኩን ለጓደኞቻችሁ፣ መታወቂያውን ለጓደኞቻችሁ ስጡ። መረጃ ሪከርድ ያደረገላችሁን ስራ ስለ ስራው ያወራችሁትን ሪከርድ ለጓደኞቻችሁ መረጃ አስቀምጡ። ዝም ብላችሁ ብድግ ብላችሁ አትሄዱ፣ እንዳገሬ ልጆች። ከዛም ደግሞ ያን መረጃ ለጓደኞቻችሁ እንደሰጣችሁ ንገሩት፣ ለሱ ከፈለገ እሱ ማለት ነው ምንም አይነት ነገር የማይፈጽም ከሆነ ምንም አይነት ነገር በቃ ስለ ስራው ሰዎቹን የሚያውቃቸው ከሆነ አይፈራም። መታወቂያውን ይሰጣችኋል፣ አድራሻውን ይሰጣችኋል። ሁሉን ነገር መረጃ ስታስቀምጡም ደስተኛ ይሆናል። ግን እሱ ችግር ካለበት ሰዎቹ ሁኔታ የሚያውቃቸው ከሆነ እንግዲህ መቼም ደላላ እዚያ ቤት ሰው ሲያስወጣ ሲያስገባ ያቃል። ምን አይነት ችግር እንደሚገጥማቸው ያውቃል። እሱ የሚቀበለውን ገንዘብ ብቻ እያሰበ ነው እንጂ ያውቃል። ምንም አይነት ችግር ከሌለበት አይፈራም። በኮንፊደንስ ይሰጣችኋል መታወቂያውን፣ መረጃ ብትይዙ ምናምን ሁሉን ነገር አድራሻውን፣ ሁሉን ግን ሳይሆነ ችግር ካለበት አድራሻውንም አይሰጥም፣ መታወቂያ አይሰጥም። ና እባካችሁ ስራ ስትገቡ አድራሻውን ተቀበሉ፣ መታወቂያውን ተቀበሉ፣ እንዲሁም ደግሞ የራሱን መስመር የሚሰራ መስመር ቁጥር ተቀበሉ። ለጓደኞቻችሁ ሼር አድርጉ፣ ከእንደ ሎኬሽኑ ምናምን ሁሉን ነገር ሼር አድርጉ። ስራ ቦታ ስትሄዱ ደግሞ በገዛ ምሽዋራችሁ ሂዱ፣ በእሱ ምሽዋራ አትሄዱ። ይህንን በማድረግ እንኳን ራሳችንን ጠብቁ። ውድ ሀገሬ ልጆች ራሳችንን ከመቅጸፍ እናድን። ሰበቡን እናድርስ። ማንም ሰው እንዳገኛ ይንዳል። በእርግጣት አሉ ኢጃዛ ቤት መቀመጥ ያጨናንቃል፣ ስራ ማጣት ያጨናንቃል፣ ብዙ ነገር አለ። ግን ደግሞ ያንን ነገር እኛ ሩጥን ሳይሆን አላህ ሱብሃነወተዓላ ሲፈቅደው ነው የሚሆነው። እና ራሳችሁን ጠብቁ ውድ ሀገሬ ልጆች ይህን ቪዲዮ ሸር አድርጉ፣ ላይክ አድርጉ። ለዛሬ ሌላቸው መጣት ቪዲዮ ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሀገራችን ኢትዮጵያን ሰላም አለ ያድርግልን፣ እኛንም ሰላም አለ ያድርገን። ሰላም አሌይኩም ወረሕመቱላሂ ወበረካቱ።